የሕፃን ልጅ መነካት የለበትም። እሷ ደግሞ ዘላ ከሰው ጋር ስትጣላ ወደ ልጅ ወደ ቤተሰብ ወደ እናት ወደ አባት ወደ ዘርማዘር ነው የምትሄደው። ቤታዬ ቤታ ኮ ሰርተፍኬት ያላት ኮ ወደደብ ነው። መሀይም ኮ ነው። ምትረባ ሴት አይደለች። ከንቱ ሴት ኮነው ከወንድ ጋር እየተኛች ኮ ሌላን ወንድ ኳ ፈቀድኮ ምትላት ወጣ። አንቺ አይገርምሽም? ከትላንት ነው ያላት በአምስት ከአንድ ወንድ ጋር እየኖረች እኮ ሌላ ሽማግሌ ወንዶች የምታገላበጥ እኮ ናት። ጊፍተሮች እንዴት አደ አንድ በቀደም አቤል ከሻዳይ ጋር ተገናኘ ብላ አደል እንዴ ያለቀሰች ማንን ተወጃለች? ያዋሳ ሲላች ማንን አይስልን አሜል ነው መወደው። ግን ያኛው አፍንጫው እዚህ ድረስ የሚደርሰው ኤርትራዊው ኩናማው እሱ ግን አምስት አመት እንግዲህ ኢየሱስ ሰው እንዴት እንዴት የራሱን አቅፎ ተኝቶ፣ እንዴት ሰውዬ ግን ማለት ነው የብሄር ብሄረሰብ የብሄርን ስም ስድብ አውቆ የእሷን አባባል ግን እንዴት ነው የማይሰማው? ማለት አሁን እሷ ያለችውን ሰምተሻል አላደለም? ነው ይችላል ነው

ጎንደሬ ነኝ አሁን።

ማንነታቸውን በጣም አርጌ ነው ሪስፔክት ማድረግ። በጣም አስበሽ ይሄ አብሯት እየተኛ አብሯት እየኖረ ማንነቱን ከእንስሳ እኩል ነው ያደረገው። እንዴት አንቺ ሲጀመር ራሱ ጃ አያቅም የምትለው ሀያ 24 ሰዓት አይደል እንዴ ስትለፈልፍ አይደል እንደ የምታድረው ቲክታክ ላይ እንዴት ነው አያቅም? ስለምን እንደምታወራ አያቅም? እሱ በደንብ ነው የሚያውቀው አማርኛ ግን አሁን ግን ከዛን እሷ ደግሞ እንግዲህ ቦይፍሬንድ ቤት ውስጥ እያለ ተወጣና ቴዲ ጋ ሄዳ ማንም ትወጃለሽ ምናምን፣ ምን አይነት ወንድ ነው? እንደ አቤል አይነት ትላለች። እኔ አሁን በሞት በሞት ብሰቂኝ ምናምን ሌላ ወንድ አይታየኝም። እንዴት እንዴት ታይሻል? ሲጀመር ባለ ትዳር ሆነሽ አክፈሽ የተኛሽ እንዴት፣ ሲጀመር ራሱ ለምን አቤል፣ ለምን ከኤርሻዳይ ጋር ታብታብ ሲያደርግ ለምን አላይ? ምንም አይመስለኝ ሌላ ወንድ፣ እግዚአብሔርን ጉንዳን ነው የሚመስለኝ። ሌላ ወንዶች ጉንዳን ነው የሚመስሉኝ እንኳን እፈልገዋለሁ ብዬ ኦንላይን ሊወጥቼ ላወራ ስለ ሌላ ወንድ ከባድ ናትናት፣ ጌታዬ ጉንዳን። ሁሉም ጭንቅላታቸው ትላልቀው፣ የአንቺስ ከፋ የትኛው ጭንቅላታቸው፣ አስተሳሰባቸው ወይስ ሁሉም ጉንዳን

አብሮ ብሻል የ እንዴት ነው ነገሩ? ፊልተሩ ነው። ይየፊልተር ራሱ እኮ በጣም ነው። እኔ እጇ በጣም ያሳዝነኛል። ድንብሽ ያለ እጅን ያላ ታድላ የጃፍ ውስጥ ጠላቶ የሰው ጠላት ይግባኝ ሆነ። እኔ ግን ቤታን ተለማማጭ መሆንሽን ሳስበው ሳስቦ ጂጂ ዋር ሃፕንድ በእውነት በጣም ነው ማዝነው። ጂጂ ባይ ዘ ዌይ ለምንድን ነው ቤታን የተለማመጣቻት? እያለች አንቺ ኩለስቶን አልገባሽም፣ ለሊያ ነው እንትን እያለቻት አይደል? ለዛ ነው ነው እንጂ ቤታውን እኔን ሰድባንዶ ትችላለች። ጅጂ አረ እናስተነፍሳታለን። እንዴት ሮቢሽ ራሷ አልደርስም። ጅጂ የዛሬ አመት ያለው ባንትኳት ሆኖልኝ፣ የዛሬ አመት ነው። ጅጂ እንዳይገልሽ እኮ ነኝ ያለያየሁሽ። አመስግኝ ጌታ። እኔ እኮ ነኝ ጅጂ ነኝ ያለያየኋት፣ አለች ጌታ ምስክሬ ነው። እኔ እምልሀለሁ፣ እኔ ልጁ ምን እንደሆነ ስሰማ፣ አክስቴም ስትነግረኝ፣ እብድ ነው ልጁ ግቢ። ልክ በቃ ቦግ ሲል ቢላ ነው የሚታየው ስለዚህ አክስቴን ከሚያርድብኝ ብዬ ሕይወትሽን አዳንኩት። ጂጂ አመስገኛለች። አንቺ እኮ ሁሌ ለሰው አስበሽ ታደርጋለች። ሰዎቹ ግን ለእነሱ አስበሽ ስትነሺ አንቺ ላይ ይነሱብሻል እኮ ታሳዝኛለሽ። ያ ሊያን ግን አችላትም። ጂጂ በባታዬ መቼም አችላትም፣ አችላትም፣ አችላትም። ሊያ ዩቱብ ኮንተንትሽ ራሱ ሊያና ማናት መች የልሻዳይ ከሆነች አንቺ ያቺ ደግሞ ምን አርጋት ነው እየሰደበቻት? ቱቱ የምትባለው የሊያ ስትሳደብ እኔ አይቻትም አላውቅም፣ እናቴ ትሙት። እውነት ለመናገር ስቶሪ ቱቱ አስቀያሚ ናት ትላ ቱ አስቀልዛ አለችም ጸይም ናት፣ ቆንጆ እንደ ከእሷ የበለጠች ቆንጆ ናት ቱቱ፣ እናቴ ትሙት እያለ ፊልተር። እኔ የሆነ ቀን አየኋት ዩቱብ ላይ፣ ምንም ቆንጆ ናት፣ ጽድት ያለች እነሱ ሜካፓቸውን ፓውደራቸውን እናታቸው ላይ ደፍተዋል፣ ምንደሚገቡት በዛ ላይ ፊልተር ጨምሮ። የምትባለው አለች የጸይም ቆንጅዬ ናት ኦዘምፒክ ሳትወጋ ቀጭናት፣ በጣም ነው የምታምረው የእውነት። እና እየሰደበቻት ነበረ። አሁን እኮ ሪስ ያደረገችው ኤልሻዳይንና ሊሀን ነው እንዳለ፣ ከላይ እስከ ታች ቪዲዮቿ ሊያ ሊያ ሊያ ሊያ። እኔ ግን ሊያ ቢያደርጋኝ አሰናብታታለሁ። ሪፖርት መደረግ ይቻላል አልተባለ? ያክስታችን እኮ ተዘግቶበታል። ያ ስለሌላ ነገር እያወራች ነው። ስለዚህ ሌስ ፎከስ ኦን ዳት። ባይ ዘ ወይ ግን ተመችተኛለች። ምንም እንትን አልሰጠቻትም? ምንድነው በቃ ሰሞኑን ጠፍታለች እኮ ዩቲዩብ ላይ የተሸታል። ቤታ ገብታ አታውቅም ሀቢባ ግን የሰበሰበችው ብር እንተልዱን። እናንተ እኮ ቀልዳችሁ አይጠገብም ለሳሪ ቀዩ መኪና እንሰጥሻለሁ ጨፍሪ ያለቻትና ከዛ እየጨፈረች የጨፈረች እያለ አካውንቴ ምቢ አለኝ ሲጫት አለቻት። ለዛችኛው ለእንትና ሰራተኛ ለሪም ሰራተኛ ማን ነበረች? ማናት? ወቢ ያቺ ቀይዋ ወፍራማ የሪለሪም ሺቲ የምሸጠዋ እንትና ናት። እቺ አሁን እንድሪ ስናገባች የተባለችው አ ማናት ረጁ ረጁ፣ እናንተ እነዚህን ሴቶች ግን ታያቸዋላችሁ ኒኮ። እኔ ተባታችሁ ነው ስራ ጨርሰን እኮ እነሱ ላይ ነው የምንውለው እኮ ተባታችሁ እንሄጃለን። አንቺ ማናቸው? አሮጊት የምትሉ ሰዎች ማለት ነው? እኩዮቼ፣ እኔ ዛሬ አክስታችን እኔ አርግጀ መጣለሁ ሰሞኑን እያሉ እያወሩ ነበር እኮ። ቀን ምን ሆነሽ ነው ጃዬ? ጦስቱን ብሳስሽ ወጡ ማናት? አሮጊት ዛቤ። እኔን አሮጊት ይሉኛል ለምን መሰላችሁ? ራሴን አከብራለሁ። አይ አይናቸው እያረገዘባቸው ናቸው እነሱ፣ አይናቸው እያረገዘባቸው፣ እኩዮቼ አግብቼ እወልዳለሁ ብሎ የሚያስቡ ናቸው። እንዴ የምን እኩዮቼ? አክስቴ አብሮ አደጎቼ ሲሪየስሊ፣ አብሮ አደጎቼ ገና አግብቼ ልጅ ወልዳለሁ ብሎ የሚያስቡ ናቸው። እኔ ወልጄ ጨርሻለሁ። ከዚህ በኋላ በወልዳለሁ ገና ተደግሜ ያለች ከነመራ ጋር ደግሞ እደገማለሁ። አሜን። ከእሱ ጋር ይጨምራሉ። አይ ሁለት አንድ አንድ ኖ ኖ ኖ፣ በኢየሱስ ስም እኔ ለማለ ጠላቴም አልመኝም። እኔ በቃ መንታ ያድርግልሽ፣ መንታ ያድርግልሽ። እኔ ልጸልይልሽ። ልጅ ከመውለድ ጦርነት መሄድ ይቀለኛል። ጦርነት አይ ከመራጋ በጌታ በኢየሱስ ስም ሁለት መንታያ አንድ ሴትና ወንድ አሜን ይደረግላት። አሜን አሜን። ልጸልይልሻል። ቦታክስ ተሰራሽ እንዲያፍንጫሽ አፍንጫሽ። አረበየሱስ ይሄው ይሄው እሷ እግዚአብሔር ስፈጥራት ሰርቷት ኩሏት የፈጠራት ነው ያለ ፊልተር። እንዴት አባቷ እንደምታምር! ጃይ በሄሽበት ሁሉ በረገሽ ሁሉ ይለምለም። ከነመራ ጋር ደግሞ የዘላለምሽ የመጨረሻሽ ይሆንልሽ። አንቺ ስሙን ደጋግመሽ አትጥሪ። በእናትሽ ባለው ትናንትና ጃየ እንቁርጪ ማለት አምሯል ብለው እያወሩ ነበረ። ስሙን አትጥሩት አይ፣ አይነካካቸውም ስትጀምር እራሱ ልጁ ዞር ብሎም አያየዋቸውም። አወጣው ቲክቶክ ላይ የሚመጣው ነ የሚፈልገ ነ ቲክቶክ ላይ ይመጣል፣ ግንጃዬ ይመጣል ብሎ ደግሞ አሌ እንቅልፍ እንዳያድሩ ሲፈልጉ አይመጣም። ቲክቶክ ላይ የለምራ የተባለ ሁላ በውስጥ ሀይ የተደረገ እንዳይቸገር፣ ምን እናድርግ እንግዲህ ልጁ ንዶ አአረም ነው የሚመስለው። አሁን ቆንጆ ነው። ያ እኮ በጣም ነው የምታምረው? እኔ ግን የአብርሃም እንደዚህ አዲስ አበባ ምናምን የምትባሉት ይሄ ሙሃ ጦቢያ ምናምን አብርሃም ስር ያላችሁ ማለት ነው። ኤም ፕሮፋይል ኢትዮጵያን ፕሪቬልስ ፕሮፋይል የምታረጉት ለምንድን የምትሰድቡኝ? አለቃችሁ እኮ ጓደኛዬ ነው አብርሽ ማለት ነው። ለምን የምትሰድቡኝ? እንዴት እናደርሳለና እኔ ባይዘዌ አብርሽ ፎሎዬን። ኖ ኖ ኖ አዲስ አበባ ነን እኮ የሚሉት እንደ እንደ እስክንድር ፌስታል ተሸካሚዎች እኮ ናቸው። ሃይብሪድ ባንዲራቶች ናቸው እነዚህ። ኢትዮጵያን አብርሽን እያልኩኝ አይደለም። እንደዚህ ኢትዮጵያን ፕሪቬልስ ይሉና እኔ የምሰደብበት ቤት ሁሌ አያችኋለሁ። ሰሰ ባይዘዌ እነዚህ እኮ ሌላ ናቸው እኮ እነሱ እንዳይመስሉሽ፣ የእነሱ ግሩፕ እንዳይመስሉሽ። አብርሽ ይሆኑና ይሰድቡሻል ማለት ነው። እነዚህ ኢትዮጵያን ፕሪቬልስ የሚባሉት አዲስ የለም ሃይብሪድ ባልድራሶች ናቸው። ኩርቱ ፌስታል ተሸካሚ በጣም እንትን ጨምርላቸው። ኮንጎ፣ የተበጣጠሰ ኮንጎም ጨምርላቸው። እነዚህ መላጦች አምር ጓደኛዬ ነው አናግረዋለሁ። ስምሽን ራሱ ከሊስት ውስጥ አባረርሻለሁ። ደግሞ ያለችበት እራሱ ቆይ፣ ሰርች እናደርግና የት እንዳለች እንጠቁማለን። አዲስ አበባ እኔ የምሰደብበት ቤት ሁሌ ይሰድቡኛል። እነዚህ እንደ ባልድራሶች ገብቶሻል አይደል? ምን ታርጋችሁ? ምን ታርጋችሁ? ቆይኔ ልጠይቃቸው። ምን ታርጋችሁ የእስክንድር ቅመሞች የትኛው የምጣፍጠውን ነው ወይስ ማያጣፍጠው? እንኳ አለቅመም ዝም ብሎ ቅመመ። አረ እነዚህ ባልድራሶች አወቅሻቸው። እስክንድር ሲፈታ ፌስታል ቤዙለት ልብ ቅርጽ ገብተሻል? ማነሽ? ጥቁር ልብ ቅርጽ፣ ልብ ቅርጽ ገብተን እንፈተሻለን። ማንነቷ ውጪ መቶ ሞልተሽ ነው እንትንሽን ቲክታክሽን ስልሳ ናት። ገና ፎሎርስ የላትም። ራሱ ሌላስ ምን አዲስ ነገር አለ ዛሬ? ስቲ እስራ መተን ቤቱ ራሱ መግባት ደከም ውይ እኔ እዛ ብሆን ጃዬ ቡና አፍልቼ ከዛ ልክ ከስራ ስትመጪ ግርሽና ጥቤ ምናምን ሁ ዘብተሹ ተኝ ተፈለሽ እንዴ አሁን እኮ የለም እኮ ወደዚህ ወደዛ የለም እኮ። ጃ እንዴት ነው ነጻነት አምሮብሻል፣ ውበት ደፍቶብሻል። ከነጻነት በኋላ እንቅልፍ በስነ ስርዓት የተኛሽ? በእንቅልፍ እተኛለሁ በደንብ አድርጌ የተኛለሁ። ልጆቼ ጋር እደውላለሁ። ምን ሲነጋ በቀኝ ያ በዚህ ሰዓት ከነገሩ ወይት የሉ ግን ያስቸግርሹም። ጃ አስመጪም አይሉሽም፣ ነይ አይሉሽም ነይ ነው የሚሉኝ እንጂ ላይክ ናፍቀሽናል፣ ሳይሆን ነኛ ጋር እንጂ ነው እንዴዛ ና መንጎታ ቢያና ሲኛ አራዳውና ግባስቲ ይሄ እኮ የአዲስ አበባ ልጅ ነው ያስቸገረው እኮ ነው። ሁሉም እኮ የአዲስ አበባ ልጆች እኮ አይደለም እኮ አረምላችሁኛ እኮ። እና ብዙ ለማውቃቸው ልጆች ያደረጉ አሉ የሌላ ሀገር ልጆች እንደዚህ አይነት

ቤቶቹ ስንቱ ይሄንን ለማምጣት እኮ መርፌ ተጠቅጥቆ ይሄ ንፋስ እንደዚህ እንደ ንፋስ ተጠቅጥቆባቸው ነው እንደዚህ አይነት ፊት የሚያመጡት ለምፊት ለማለት ነው። ሙላ ያለ አንተ አሁን ለምንድን ነው ግን አንተ እንደ ኢትዮጵያን ፕሪቬልስ የምትባሉት ኒው ብራንድ ባልደራስ ሆናችሁ ለምን ሰዱኝ ግን? እኔም ስሰደብበት ቤት ይሄንን ፕሮፋይል ነው ማየው። እኔ አራ አልሰደብኩሽም። ሰድቤሽም? አላማችሁ ምንድን ነው? እይታ ውስጥ ገብታለህ። አሁን እኔ ይከታተልሀል። እሷን ሳይሆን ከእኔ ጋር ነው የገጠልከው። ተከታተይም በእናትሽ ክትትል ያስፈልገሽ። እኔ ቤታ ለሚባል ሰፈር

ያለ ነጻነት ስንታጋል የአዲስ አበባ ልጆች ኮብል ስቶን ስንወረውር ምናምን፣ አንተ ልጅ ነበር። መስታወት ስትሰብሩ? መስታወት እኔ ክላስ እያለሁ ተሰብሩ አሉ። ፕላዝማ ቲቪ ሰብር ያውቃለሁ። ከባድ ታጋይ ነበርኩ። በቃ ጉድሽ ፈላ እያለሁ እኮ ፕላዝማ ቲቪ ከሻ አርግ ያለው መረረኝ

ኢለቨንዝ ግሬ በቃ ልስበሮ ኤም ፕላዝማ በቃ ልታገል ብዬ ሰበርኩት። አልተገረፍሽም ግን? ፌደራል ወና አንዱ ላይ አልደረሰብሽ? አዎ፣ ቀላል ተቀጠቀጥኩኝ። እንዴ እዛ ደግሞ ኤስዊስ ሰፈር አያስገቡም። ሀብታሞቹ በር ነው የሚዘጉት። ስትሮጥ ማለት ነው። ካልኩ ገብርኤል ማለት ነው። ኤስዊስ ሀብታሞቹ በር ይዘጉብሃል። ከዛም በኋላ ምንድነው የምታረገው? እድልን ወይ ገብርኤል ቤተክርስቲያን ትገባና ነጠላ ከእናቶች ትቀበልና ነጠላ ተከናንበ ቅዳሴ ትሰማለ። ዩኒፎርም እንሸፍን። አሪፍ ላይፍ ነው ያሳለፍሽው። ደስ ይላል። እንሮጥ ነበረ። ዩኒፎርም ስር ዝንጥ ብለን እንወጣና ልክ ሲበጥበጥ ዩኒፎርም ወጥጠን እንወረውርና እንሮጣለን። በንገቷ የታታቸው ነው ለእሳቸው የምትሄዱት፣ ዩኒፎርም እሱን እግዚአብሔር ያዘጋጃል። ቤት አትቀጠቀጡሽ። ይህንን እያደረጋቸው ህይወት ነው የሚቀድመው ወይስ ዩኒፎርም? አንቺ እነዚያ ቀይ ቦኔት ለባሾች እኮ ሲገርኩሽ እኮ ለነገም አይሉም ፌንት መስራት አለ ምናምን የሚመቷቸው ትዝ አለማ አጋዚ ነበር የሚባሉ አጋዚ ነበር የሚባሉት ይቆላለፉልቻቸውን መጥቷቸው ምናምን በቃ ቀጥቀጣ ሲወጡ እግራቸውን ኢስት ዌስት አድርገው ከፍት አድርገው ሲመጡልናልበእነሱ ታ ያለለ ሚኒስትር ብዙ ነገር ትታያለሽ። አንዴ የሀብታም ቤት ዘበኛ አስገብቶ ዘበኛው ያዘ። ሌላ ነገር ማለት እሱን ተደባድበን የወጣሁት ሞትን አምልጠን፣ መደፈር ጠበቀን ገባ ይለኛል። ገብርኤል ሰፈር ብዙ ችግር ነው ያሳለፍሽው። ከዛም ስድስት ኪሎ ገባን እና ስድስት ኪሎ እንዲህ ብጥብጥ ነበር። አዎ፣ ይጣሉ ነበር። እኛ ግን ምን አገባን ብለን የክልል ልጆች ይጣሉ ነበር። አይ፣ ጥሩ ነው ወጣሽ ከዚህ ችግር አገር ወጣሻል ነው። ኧረ እኔ መች ወጣሁ ነው